እኔ በዚህ ምድር ላይ በጣም በርካታ ነገሮችን ልረዳ እችላለሁ። ነገር ግን ገዳም የሚኖሩትን አባቶች መግደል፣ ማሰቃየት፣ ገዳማቸው ማቃጠል ይህንን ነገር ግን መቼም ልረዳው የማልችለው ጉዳይ ነው። አንድ አባት እኮ ገዳም የሚገባው ዓለም ውስጥ ያለውን ነገር አልፈልግም፣ በቅቶኛል፣ መኖር የምፈልገው ከእግዚአብሔር እና ከእግዚአብሔር ጋር ብቻ ነው ሲል ነው። ፖለቲካውን፣ ስልጣኑን፣ ገንዘቡን፣ ዝናውን፣ ብቻ በዚች ዓለም ላይ ያለውን ነገር አልፈልግም ከራሴና ከሌሎች ገዳማውያን ጋራ እግዚአብሔርን ሳመሰግንና ከእርሱ ጋር ብቻ ለመኖር ወስኛለሁ ሲል ነው ገዳም የሚገባው። እና እነዚህን አባቶች ምን አድርጉ ስትሉን የምትገሏቸው? ሲጀምር ገዳም ምንድን ነው የምትሰሩት እዛ? ስልጣን የለ ፖለቲካው የለ ገንዘብ የለ ምንም እኮ የለም እዛ። እሺ፣ እዚህ ያለውን እንኳን እንረዳለን። ለመሬቱ ለስልጣኑ፣ ለፖለቲካው፣ ለገንዘቡ፣ ለስንት ነገር ሰው ሲጋደልና ብዙ ክፋትን ሲያደርግ እናያለን። እሺ፣ እሱን እንረዳለን። ገዳም አባቶችን ለእናንተ በጸለዩ ሁሉን ነገር ለእናንተ ትተው ስለሄዱ እሺ ይገደላችሁ። እስቲ ምን አገኛችሁ? ስልጣን ተገኘ፣ ፖለቲካው ደራ፣ ሀብታም ሆናችሁ፣ ምድር ሰፋችሁ። እስቲ ገዳም እንኳን የት እንደሚሰራ አስተውላችሁ ተመልከቱ። ከከተማ ውጪ እልም ያለ ገጠር ውስጥ እልም ያለ ጫካ ውስጥ ውሃ መብራት ምግብ እንኳን የሌለበት አካባቢ ነው ገዳሞች የሚሰሩት። በዚህ ሁሉ ስቃይ ውስጥ የሚኖሩትን አባቶች ምን አድርጉ ስትሉ ነው? እዛ ድረስ ሄዳችሁ ቤታቸው ድረስ ሄዳችሁ መግደል፣ ማሰቃየት፣ ማሳደድ፣ ቤተ ክርስቲያንን ማጥፋት። እኔ እንጃ እንደዚህ የሚያደርጉትን እኔ ሰዎች ብዬ አልጠራቸውም።